ሰላም አለይኩም ረመቱላ በረካቱ። ውድ የጤና ሚዲያ ተከታታዮች እንዴትናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ደግሞ በተለይ ለአይናችን መቅላት፣ ድርቀት እንዲሁም ደግሞ መብጠት የሚዳርጉና አንዳንድ ሁኔታዎች አሉ። እንዲሁም ደግሞ አይናችን ሲጎዳ ምን አይነት ምልክቶችን ያሳያል የሚሉትን ነገሮች እናያለን። ከዚያ በተጨማሪ ደግሞ ለዚህ ችግር መከላከያ ወይም ደግሞ ተፈጥሮ የሆኑ መፍትሄዎች ውጤታማ የሆኑ ቪታሚንና ሚነራሎች ሊሆኑ ይችላሉ እነሱን አንድ በአንድ ወደ መጨረሻ ላይ ነግራቸዋለሁ። ስለዚህ ቪዲዮን እስከ መጨረሻው ለማየት ሞክሩ። መረጃው ለብዙ ሰዎች እንዲደርስ ላይክ ማድረጋችሁን አትርሱ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ ማለት ነው። ቀጥታ ወደ ጉዳያችን እንገባለን። በመጀመሪያ እንግዲህ በተለይ የአይን ህመም በጣም ኮመን ነው፣ ብዙዎች ላይ ይከሰታል። በተለይ ደግሞ እድሜያችን ገፋ ሲል እንዲሁም ደግሞ ልጆች ላይ በተለይ ችግሩ ደግሞ ተባብሶ ይታያል ማለት ነው። በተለይ በእኛ ሀገር ማለት ነው። ላይናችን ድርቀት፣ መቅላት ሊሆን ይችላል እንዲሁም ደግሞ እብጠት ማለት ነው። ይሄ ፑፊባግ የምንለው ለሚያደርጉን በርካታ ሁኔታዎች አሉ። በዋናነት እንግዲህ እንደምታውቁት በተለያዩ በባክቴሪያ በቫይረስ ሊሆን ይችላል። በፈንገስ በኬሚካሎች ወይም በአለርጂ የአይናችን ሊቀላ ይችላል። ድርቀት ሊያጋጥመው ይችላል። ወይም ደግሞ ሊያብጥ ይችላል ማለት ነው። ስለዚህ እነዚህ ዋና ዋናዎቹ ናቸው። ነገር ግን እኛ የምናደርጋቸው የተለያዩ መጥፎ ልማዶች አሉ። ከነዚህ በተጨማሪ ማለት ነው እኛ የምናደርጋቸው መጥፎ ልማዶች አሉ። በተለይ በተለይ ደግሞ እጃችንን ሳንታጠብ አይናችንን ማሸት አይናችንን መነካካት ብዙዎቻችን የደንበር ነው ነገር ነው። ያ ደግሞ ምንድነው አይናችን ላይ ያለው በርካታ ጀርሞች፣ ኬሚካሎች ሊሆን ይችላል ወደ አይናችን በቀላሉ ይገባሉ። አይናችን ደግሞ በጣም ሴንሲቲቭ ስለሆነ በቀላሉ ይጎዳል ማለት ነው። ስለዚህ እጃችንን ሳንታጠብ ዝም ብለን አይናችን ሲበላል ሲያሳክከን መነካካት አደገኛ ነው። ይሄ በተለይ ልጆች ላይ ቆመ ነው፣ እኛ ማዋቂዎች ላይም እናደርገዋለን ማለት ነው። ይሄ ነው። ሁለተኛ ደግሞ በተለይ በቂ ፈሳሽ የማንወስድ ከሆነ ማለት ነው። በቂ ፈሳሽ አይናችን እንግዲህ ኦልሞስት ሰባ ፐርሰንቱ ውሃ ነው ፈሳሽ ነው ማለት ነው። ያ ማለት ምንድን ነው? በቂ ፈሳሽ ካልወሰድን አይናችን ለድርቀት ይደረጋል። አይናችን ከደረቀ ደግሞ በቀላሉ ቆሻሻ ማስወገድ አይችልም። ያ ደግሞ ለጀርሞች መጠራቀሚያ ይሆናል። በቀላሉ ይደርቃል ማለት ነው። ስለዚህ ፈሳሽ በጣም ያስፈልጋል። በጣም ወሳኝ ነገር ነው። ሌላኛው በቂ ስብ አለመውሰድ ማለት ነው። በቂ ስብ አይናችን እንግዲህ ቀሪው ሰባ ፐርሰንቱ ውሃ ነው ካልኳቸው፣ ቀሪው ስብ ነው አይናችን ማለት ነው። ስለዚህ በቂ ስብ ካልወሰድን ደግሞ ለተለያዩ በሽታዎች ልንዳረግ እንችላለን ማለት ነው። በተለይ ለቪታሚን ኤ ጥረት ልንዳረግ እንችላለን፣ ለኦሜጋ ስሪ ጥረት በቂ ስብ ካልወስን ማለት ነው። እነዚህ ደግሞ ለአይናችን በጣም ወሳኝ ናቸው ማለት ነው። ምን አይነት ምግቦችን መመገብ አለባችሁ የሚለውን ነገር ወደኋላ ላይ ነግራችኋለሁ። በቂ ስብ አለመውሰድ፣ በቂ ፈሳሽ አለመውሰድ አንደኛው ለአይናችን ድርቀት፣ ለተለያዩ በሽታዎች መጋለጥ መንስኤ ሊሆን ይችላል ማለት ነው። ሌላኛው ደግሞ ብዙዎቻችን የምናደርገው የስክሪን ታይም ነው። የስክሪን ታይም በጣም ለብዙ ሰዓት በአሁኑ ሰዓት በተለይ ጥናቶች እንደሚያሳዩት አንድ ሰው በአቬሬጅ ለአስር ሰዓት ያክል ስክሪን ላይ ይቆያል። በተለይ ቴሌቪዥን በማየት ሊሆን ይችላል፣ ስልክ ላይ በመቆየት እንዲሁም ላፕቶፕ በማየት ሊሆን ይችላል። ለአስር ሰዓት ያሳልፋል። ያ ደግሞ አይናችን እንዲደርቅ ያደርገዋል ማለት ነው። ድራይ አይ እንዲኖረን ያደርጋል። አይናችን ከደረቀ በቀላሉ አይናችን በሽታዎችን ማስወገድ አይችልም፣ እራሱን መከላከል አይችልም። ኦልሞስት ለበሽታዎች ይጋለጣል ማለት ነው። ይሄ በጣም አደገኛ ነው። ምን ማድረግ አለባችሁ የሚለ ወደ መጨረሻ ላይ እነግራቸዋለሁ። ሌላኛው የፀሐይ ብርሃን ነው። ይሄ ሰን ዳሜጅ፣ በፀሐይ ብርሃን ላይ በተለይ ብዙ ጊዜ የምንቆይ ከሆነ አይናችን ብሌኑም ሊሆን ይችላል። የተለያዩ የአይናችን ስስ የሆኑ ቦታዎች ሊጎዱ ይችላሉ። በተለይ ማኩላር ዲጀኔሬሽን የምንለው ነገር አይናችን በቀላሉ ቶሎ እንዲያረጅ ይሆናል ማለት ነው። በተለይ ይሄ እድሜያችን ገፋ ሲል ኮመን ነው ማለት ስለዚህ አንዱ ይሄ ምን አይነት መነጽር ማድረግ አለባቸው የሚለው እነግራችኋለሁ። ሌላው ቪታሚንና ሚነራል አለ ጥረት ካለ ቅድም ላይ እንደነገርኳችሁ በተለይ በቂ ስብ ካልወሰድን አይናችን ይጎዳል። የቪታሚን ኤ እጥረት ካለ፣ የኦሜጋ ስሪ እጥረት ካለብን፣ የቪታሚን ሲ እጥረት የቪታሚን ሲ በተለይ ለአይናችን ጤንነት በጣም ወሳኝ ነው። ብዙ ቪታሚን ሲ አይናችን ላይ ነው ያለው ከሌላው የሰውነት ክፍላችን አንጻር። የቪታሚን ሲ እጥረት ካለ፣ የካልሲየም እጥረት ካለ፣ የሉቲን ዛዛንቲ የምንላቸውም ንጥረ ነገሮች እጥረት ካለብን አይናችን በቀላሉ ይጎዳል ማለት ነው። ስለዚህ ይሄ ነው ሌላኛው። የተለያዩ ኬሚካሎች ናቸው አይናችን ሲገቡ። የተለያዩ ኬሚካሎች እንግዲህ በተለይ ሴቶች የተለያዩ የአይን ሜካፕ ትጠቀማላቸው። አይናችሁ ላይ የምታደርጓቸው የተለያዩ ፓውደሮች አሉ፣ ሜካፖች አሉ። እነዛ ሜካፖች በተለይ ሳትታጠቡ ብዙ ጊዜ ከቆያችሁ፣ በተደጋጋሚ የምታደርጉ ከሆነ የአይን ሜካፕ ማለት ነው። አይላሽ ምናምን የሚባሉ የተለያዩ አይን ላይ የሚደረጉ እንትኖች አሉ ማለት ነው። እነዛ አደገኛ ናቸው ማለት ነው። አይናችንም በጊዜ ሂደት ይጎዱናል። ሌሎች ሳሙናዎች በተለይ ለአይን ጎጂ የሆኑ ሳሙናዎች ወደ አይናችን ሲገቡ፣ አቧራ ሊሆን ይችላል። ሲጋራ፣ መጠጥ ሊሆን ይችላል። እነዚህ የምንጠጡ ከሆነ አይናችሁ በቀላሉ ሊጎዳ ይችላል። የተለያዩ መድኃኒቶች የሚወሰዱ የተለያዩ ለተለያየ ህመም የሚወሰዱ መድኃኒቶች እነዚህ ኬሚካሎች አይናችን እንዲደርቅ አይናችን እንዲጎዳ ያደርጋሉ ማለት ነው። ስለዚህ ካልተጠነቀቅን ማለት ነው። ሌላኛው ዋነኛው ምንድነው? የውስጥ ደዌ የህመም ያለባቸው ሰዎች አይናቸው በብዛት የመጎዳት እድሉ ሰፊ ነው። በተለይ የስኳር ህመም ያለባቸው ሰዎች፣ የደም ግፊት ያለባቸው ሰዎች በቀላሉ አይናቸው የመጎዳት እድሉ ከፍተኛ ነው። ሪስካቸው የጨመረ ነው። ስለዚህ አንድ ሰው የደም ስኳሩ ከፍተኛ ከሆነ ወይ የደም ግፊትም እንደዚህ ሂስትሪ ካለበት አይኑን ቼክአፕ ማድረግ አለበት። በየስድስት ስድስት ወሩ ወይም ደግሞ አንዋሊ ሊሆን ይችላል ቼክአፕ ግዴታ ነው ማለት ነው። እነዚህ አንዱ ኮዝ ነው ለአይናችን በተለይ ጉዳት ያመጣብናል ማለት ነው፣ ጥንቃቄ ካልተደረገ። ሌላኛው ደግሞ ለአይናችን እረፍት አለመስጠት ወይም በቂ እንቅልፍ አለመተኛት ማለት ነው። ብዙ ጊዜ በየሃያ እና በየሰላሳ ደቂቃ ለአይናችን በተለይ ስክሪን ላይ የምንቆይ ከሆነ እረፍት ማድረግ አለብን። ብሊንክ ብሊንክ ማድረግ አይናችን ማድረግ አለብን፣ እረፍት መስጠት አለብን፣ በቂ እንቅልፍ መተኛት አለብን ማለት ነው። አለበለዚያ አይናችን እንደነገርኳቸው ለድርቀት ይዳረጋል ማለት ነው። ሌላኛው ደግሞ ብዙ ጊዜ ጠብታ የአይን ጠብታዎችን ስናደርግ ሴፍቲያቸው ያልተረጋገጠ በሐኪም ያልታዘዙ ዝም ብለን ያገኘነውን የአይን ውስጥ ጠብታ እንጨምራለን። ለአይናችን ሲቃላ ወይም ደግሞ ሲያብጥብን በሚል ምንም ሴፍቲ የሌላቸውን ውስጣቸው ያለውን ኬሚካል እንኳ ሳናጣራ ከጎረቤት ሁሉ ተዋውሰን ጠብታ እንጠቀማለን ማለት ነው። የአይን ጠብታል እንግዲህ እንደቀላል ነገር ወስደን ማለት ነው። ስለዚህ ያ ደግሞ አደገኛ ነው። በተለይ ስቴሮይድ ያላቸው ስቴሮይድ ያላቸው የአይን ክሬሞች፣ የአይን ጠብታ ለረዥም ጊዜ መጠቀም ከአንድ ሳምንት በላይ ከሁለት ሳምንት በላይ ከተጠቀማችሁ የአይናችሁን ውስጠኛውን ስሱን ክፍል ይጎዳል ማለት ነው፣ አደገኛ ነው ማለት ነው። ስለዚህ እነዚህ ማስወገድ አለባችሁ ማለት ነው። ለረዥም ጊዜ ተጠቀሙ፣ ያገኛችሁትም ነገር አትጠቀሙ ማለት ነው። እንግዲህ በአጠቃላይ ምንድነው፣ ወደ ቤት ሕክምናውና ወደ መከላከያ ስለ አመጋገቡ ስንመጣ በመጀመሪያ ደረጃ በተለየ ውስጥ ደግሞ ችግር ካለባቸው በየስድስት ወሮች የምታደረጉ ይመከራል በጣም አሪፍ ነው። አመጋገብን በተመለከተ በተለይ በቂ ስብ መውሰድ ያለባቸው፣ በቂ ስብ ለምሳሌ እንደ ተልባ ሊሆን ይችላል፣ አሳ ሊሆን ይችላል፣ አቮካዶ፣ የስጋ ውጤቶች ሊሆኑ ይችላሉ። የቅቤ፣ የወተት ውጤቶች፣ በተለይ የወተት ውጤቶች ቅቤን ጨምሮ ማለት ነው። እንቁላል በደንብ መውሰድ አለባችሁ ማለት ነው። እነዚህ የስብ ውጤቶች ላይ ናቸው። በተለይ የቪታሚን ኤ እጥረት እንዳይከሰት የኦሜጋ ስ ብዙዎቻችሁ እንደምታውቁት የቪታሚን ኤ እጥረት ካለ ናይት ብላይንድነስ ወይም ዳፍንት የምንለው ነገር ይከሰታል። በተለይ እኛ ሀገር ላይ በልጆች ላይ የሚከሰት ችግር ነው፣ ይሄ ናይት ብላይንድነስ የምንለው ማለት ነው። ዳፍንት የምንለው የቪታሚን ኤ ጥረት ነው። ያ ደግሞ በቂ ስብ ካለ መውሰድ ማለት፣ በተለይ ልጆች ላይ ትኩረት መደረግ አለበት ማለት ነው። ይህ አንዱ ነው። ሰፕልመንቶችን መውሰድ አለባችሁ ማለት ነው፣ በተለይ እጥረቱ ችግሩ ካለባችሁ ቼክ አድርጋችሁ ሰፕልመንቶቹን፣ የቪታሚን ኤ ሰፕልመንት ኦሜጋ ስሪ ሰፕልመንት ሊሆን ይችላል። ሉቲን የሚባል ሰፕልመንትም አለ። ለአይናችን ጤንነት እነዚህን ሰፕልመንቶች መውሰድ አለባችሁ ማለት ነው። በቂ ፈሳሽ መውሰድ፣ ቅድም እንደነገርኳችሁ የአይናችን ሰባ ፐርሰንቱ ውሃ ስለሆነ ማለት ነው። የውስጥ ደዌ ችግር ካለባችሁ በየስድስት ወሩ ቼክ ማድረግ፣ በተለይ የስኳር ህመም ማለት ነው። የስኳር ህመም በጣም አደገኛ ነው ማለት ነው። አይናችንን ነርቮችና የደም ስሮችን የማጥፋት አቅም አለው ማለት ነው። የደም ስኳራችን ሲጨምር ሌላኛው የአይን መነፅር መጠቀም አለብን ማለት ነው። በተለይ ኮምፒውተር ላይ ብሉላይት ብሉ ላይት ስክሪን ያለ እንትን የሚል የአይን መነጽር ያስፈልጋችኋል ማለት ነው። የአይን መነጽር ግዴታ ለስክሪን ተብሎ የተሰራ ነው። ማንኛውንም አይነጽር መነፅር ሳይሆን ለስክሪን ብሉ ላይት ስክሪን ተብሎም የተሰራ እንትኑን የብሉላይቱ የሚከላከልላችሁ መሆን አለበት ማለት ነው። ሌላኛው ደግሞ ለፀሐይ ብርሃን መነጽር ማድረግ ያስፈልጋል። ይሄም ከሰባ እስከ ሰማኒያ ፐርሰንት የፀሐይ ብርሃኑን ይሄን ይከላከል መሆን አለበት ዝም ብሎ ያገኛችሁትን መነፅር ለቅንጦቱ ሳይሆን የፀሐይ ብርሃንን የሚከላከል የአይን መነፅር መደረግ አለበት ማለት ነው። ሌላኛው ደግሞ በቤት ውስጥ ልታደርጉት የምትችሉት በተለይ አይናችሁ የሚቃላ ከሆነ እንዲሁም ደግሞ የሚያብጥ ከሆነ ኪያር፣ የኪያር ስላይስ ወስዳችሁ ኪያር ወይም ደግሞ ኩኩምበር ማለት ነው የኩኩምበር ከከተፋችሁ በኋላ ፍሪጅ ውስጥ አስገብታችሁ ይቀዘቅዛል። ከቀዘቀዘ በኋላ አይናችሁ ላይ በማድረግ አንድ ሰዓት እስከ ሁለት ሰዓት አስቀምጣችሁ፣ ያ እንግዲህ ህብጠትም ካለ ይቀንሳል። ፕላስ ኢንፍላሜሽንም ካለው የመቅላትን ባህሪ ካለ ይቀንስላችኋል። ስለዚህ የኩኮምበር ስላይስ መጠቀም ትችላላችሁ በቤታችሁ ማለት ነው። ሌላው በጣም ወሳኝና ውጤታማው የጉሎ ዘይት በአይናችን ዙሪያ በውጭኛው ክፍል ማለት ነው። የጉሎ ዘይት ወይም ደግሞ የካስተር ዘይት አይናችሁ ውስጥ ማስገባት የለባችሁም ነገር ግን ከውጭኛው አይናችሁ ክፍል ላይ በትንሹ ጠበታ አድርጋችሁ ማሸት ማለት ነው። በተለይ ከላይ አይሊዱ ላይ ከላይ የአይናችሁ ክፍል ላይ አይናችሁን ከጨፈናችሁ በኋላ አይሊዱ ላይ መቀባት። እንዲሁም ደግሞ ከአይናችሁ በታች ያበጠ ነገር ካለ ወይም ደግሞ ይሄ የአይን ዙሪያ መሸብሸብ ወይም ደግሞ ፑፊነስ ካለው አይባክ ካለው ያንን ይቀንሳል። ስለዚህ የጉሎ ዘይት አይናችሁን ዙሪያ መቀባት ነው። ይህንን ከጨረሳችሁ በኋላ መታጠብ አለባችሁ። አይናችሁ ውስጥ ግን ማስገባት የለባችሁም። ይሄ በጣም ውጤታማ ነው። ጥናቶች እንደሚያሳዩ በተለይ ካታራክት ማኩላር ጀኔሬሽን እድሜያቸው ገፋ ላሉ ሰዎች በጣም ውጤታማ እንደሆኑ ጥናቶች ያሳያሉ። በመጨረሻ የምላችሁ ምንድን ነው፣ በተለይ እነዚህን የቤት ሕክምናዎች አመጋገብ ምናምን ነገር ለውጥ አድርጋችሁ ለውጥ ከሌለ ምንድን ነው በተለይ ከአንድ ሳምንት ከሁለት ሳምንት በላይ ህመሙ ከቆየባችሁ፣ ሐኪም ጋር መሄድ ያስፈልጋል። በሐኪም የታዘዘ የአይን ምርመራ ከተደረገ በኋላ ችግሩ በባክቴሪያ ነው፣ በቫይረስ ነው፣ ወይስ ፈንገስ ነው፣ የፈንገስ ችግር ነው ወይስ የአለርጂ ነው፣ ምና የሚለውን ነገር ሐኪሙ ከለየ በኋላ በምርመራ ቀጥታ የአይን ክሬም ወይም ደግሞ የአይን ጠብታ ሊያዝላችሁ ይችላል ማለት ነው። ስለዚህ በዛ መልኩ ነው ሂደቱን ጠብቃችሁ የምትሄዱት እንጂ ያገኛችሁትን ክሬምን ገዝታችሁ መጠቀም የለባችሁ ማለት ነው። የዛሬው መረጃ ይመስላል መረጃው ለብሶችን ደርስ ሼር ማድረጋችሁና